አረንጓዴ አሻራ ባለፉት ዓመታት ለኢትዮጵያ ኢኮኖሚ መሰረት የጣለ ነው። በሁሉም መስክ ግብርናው ምርታማነቱን እንዲያሳድግ፣ አፈር እንዲጠበቅ፣ በአጠቃላይም ደግሞ የግብርና ምርት በከፍተኛ ደረጃ እንዲያድግ፣ እንደዚሁም ደግሞ የኢትዮጵያ ኤክስፖርት ከፍተኛ አቅም እንዲፈጥር ያስቻለ ነው። አካባቢያችንም በሀገሪቱም አፎረስቴሽኑን በከፍተኛ ደረጃ እየጨመረ የመጣ ነው። ስለዚህ ለኢኮኖሚያችን መሰረት በመጣል ኢትዮጵያ እንድታንሰራራ እያደረገ ነው። መላይ ሀገራችን ህዝቦች እንደተለመደው ሁሉም በየሰፈሩ፣ በየአካባቢው፣ በተራቆጡ ቦታዎች፣ በወንዞች ዳርቻ እንዲተክል በዚህ አጋጣሚ ጥሪ ማስተላለፍ ፈልጋል። አረንጓዴ አሻራ አየራችን ነው። አረንጓዴ አሻራ ተስፋችን ነው። እንደኛ ደግሞ በጤናው አቅጣጫ ደግሞ ስንመለከተው መድኃኒታችን ነው። መድኃኒቶች የሚመረቱት ለመድኃኒትነት ከሚውሉ ዛፎች ውስጥ ነው። ከዛ በተጨማሪ ደግሞ አየር ነው። ንጹህ አየር ጤና ነው። ስለዚህ አረንጓዴ አሻራ ሁሉ ነገራችን፣ ምግባችን፣ ጤናችን፣ ሁሉ ነገራችን ስለሆነ የባህል ሕክምናን እንኳን ብንመለከት ያው ከምታዩት ከአረንጓዴ ነገር ውስጥ ነው የሚወጣው። የጤናው ዘመናዊ ሕክምናውንም ስትመለከተው ከነዚህ ውስጥ ነው የሚወጣው። ተስፋ ነው። ትውልድ ነው። ለዚህ ደግሞ አሻራ መጣል ትልቅ እድል ስለሆነ በጣም ደስተኛ ነኝ። ኢትዮጵያ እንደሚታወቀው በአረንጓዴ ልማት ላይ በጣም ከፍተኛ አስተዋጽኦ ከሚያደርጉ ሀገሮች መካከል ነች። በጣም ለብዙ ዓመት የቆየ በጣም አኩሪ የሆነ ባህል አለን። ይህን በማስቀጠል ደግሞ በሁሉም ደረጃ ያለን ሰዎች ተሳትፈን ኢትዮጵያን አረንጓዴ በማልበስ ለልጆቻችን ለልጅ ልጆቻችን የተሻለች ሀገር ለማስረከብ ሁላችንም በየበኩላችን ጥረታችንን ማጠናከር አለብን እላለሁ።